ይከራከራሉ ምናውቃቸው የሰረቁ ካሉ ሚኪ፣ በዚህ በዚህ ጊዜ ይሄን ያህል ብር በልታል፣ ይሄኛውን ብር የታረከው ብለን ካልጠየቅን በደፈናው የምናስቀምጥ ከሆነ እንዴት ልናጠራ እንችላለን? ችግር የሆኑ አይመስላችሁም? ጀነራላይዝ አርገን ነው የምንናገረው። እና እንዴት ይጥራታ? እዚህን ጋር እንዴ ላቋርጥና ልግባ ቴዲ አሁንም፣ እውነት ለመናገር በጣም የተቸገሩ ብዙ ሰዎች አሉ። ይሄ ሰውዬ ሲባል በነገራችን ላይ በዚህ አጋጣሚ የኔንም ፎቶ ለጥፋችሁ ሌባ ነው ሲባል በነበረ ውስጥ አሪፍ ፎቶ ስለመረጣችሁልኝ ከልብ አመሰግናለሁ። አዲሱ ጥርሴን ስላስተዋወቃችሁልኝ። ከዛ ባሻገር ግን ቴዲ ተስፋዬ በልቶኛል የሚል ሰው ወጥቶ ካልተናገረ አሁንም የተሸፋፈነ ነው። እኔ አሁን ተሙ ጋር እንደ ጥያቄ ማነሳው ምንድን ነው ተሞ ወንድሜ ይሄ ይሄ ይሄ ነገር መረጃው አለን። ነገ እንዲ ለሚሉት ሁሉም አይበላም። የበላውን አበልቷል እያለን እያጋለጥን ካልወጣን ችግሩ አሁንም አይቀረፍም። ተስፋ በዚህ በዚህ ጊዜ እንደዚህ አይነት ነገር ይወረባል፣ እንደዛ መልሳለ የሆነ ሰው እንደዛ አሁን ስም ሲነሳ፣ እኔ አሁን በዛ ቪዲዮ ላይ ሬሳ ሳጥን ቀድሞ አስከፍሎ ኢንተርናሽናል እድር በሚለው ነገር ላስ ላስ አርጎ ያልፋል፣ አሽሙር ይናገራል። እኔ አሁን ፊራውን ለኔ ምንም አንድ ብርም ሰጥቶኝ አያቅም፣ ልኮልኝ አያቅም፣ በጭራሽ እርዳልኝ ብሎኝም አያቅም። ግን አንድ ላይ ሲወቀጥ አንድ ላይ ይመስላልና ሶ እነኚህ ሰዎች ይሄንን ያልነው ይህንን ያልነው ማለት መቻል አለባቸው። ዛሬ ላይ የሆነ እዚህ ጋር ቲክቶክ ላይ የሆነ ነገር ፌስቡክ ላይ ሌላ ነገር ከሆነ ይጋጫል። ምክንያቱም ሁላችንም መተጋገዝ አለብን እርስ በእርስ ደግሞ አሁንም፣ ከሁሉም ሰዎች ጋር ባመንበት እሰራለሁ አብሬ ጠየቃለው ሰዝሰራለሁ። ስለዚህ አሁን እንትና ጋር እንዲህ አይነት ችግር አለ ለም ተጠርቶ በዚህ አካውንት በዝሮ መነገር ቢችል ደለት ነው። አመሰግናለሁ። ቅድም ላክልኝ በዚህ ነው በዚህኛው ስልክ ስለላክልኝ በሌላ ስልክ ላክልኝ ወይ በቴሌግራም ካለ በቴሌግራም ላክልኝ። ምናልባት መናገር ያለብን ከሆነ ለምን መሰላችሁ ፊት ለፊት እንናገር እና ማስረጃ ካለ ለምሳሌ እዚህ ውስጥ አሁን ቅድም የነበሩ ሁሉ አንድ አንድ ይመጣሉ። እንደው መጠየቅ ለኔ ጥያቄው ለኔ እስቶኛል ወይም ደግሞ ዶክመንቱ ለኔ ላኩልኝ እና እያንዳንዱን ጠይቃቸዋል። ይገባኛል። ቢሆንም ግን ከመጣን አይቀር ከጀመርነው አይቀር ፍራወለም ስትናገር፣ ከበደም አየለም ስትናገር፣ እንዲሁ በደፈናው አድሬስ ከማድረግ ሄይ ሚኪ ሰበውን ገንዘብ በልተሃል። ቅድማውን አንዷ ልጅ መታ ጠየቀችው እንደመለሰው ማለት ነው መማር እንደዚህ እንደዚህ እንደዚህ የምሰበስቢው ነገር ምንድን ነው ግልጽ አይደለም። ናርዶስ እንደዚህ እያለን ስፔሲፊካ ካልጠየቅን ጀነራላይዝ አርገን ከመለስን ወይም ደግሞ ከጠየቅን እንዴት አድርገው እነሱስ ሊመልሱ ይችላሉ? አንዱ ችግር እኮ ያል ያ አሁን የወለቴና ለምሳሌ ወለ አንዳንድ አንዳንድ መረጃ ለምሳሌ ከዚህ በፊት በመረጃ ነው አይደል? ሰዎች ጋር ስጣን የነበረው የምታውቋቸው ሰዎችም እርዳታ ውስጥ ችግር የነበረባቸው ሰዎች ከእርዳታ ወጥተዋል። ሁሉም ሲያየው መረጃ ነው። ሶ፣ ምንድን ነው ሊሆን የሚችለውን ዛሬ ላይ እከሌ አይሰርቅም እከሌ ይሰርቃል እከሌ ንጹህ ነው እከሌ ነው ብለ ለመናገር በሆል እርዳታ ላይ ያሉ ሰዎች ሁሉም መጥተው አይደለም፣ ለሚያወራ ነው አጠቃለ መስማሪ ሁለት መቶ ሊሆኑ ይችላሉ፣ ሶስት መቶ ሊሆኑ ይችላሉ፣ አይደል? አስር ሰው መጥቶ እርዳታ ውስጥ ሌባ የለም ካልክ ወይም መረጃ ይምጣ ካልክ አስር አስር ሰው ነው እያወራ ያለ። ስንት ሰው ነው ሲገስ ገባ? ስንት ሰው ነው ኢትዮጵያ ውስጥ እርዳታ ሚሰራ? እሱ ለምሳሌ ያልመጡ አሉ አይደለም ለአንዳንድ መረጃዎች ከደረሱ አሁን እኔ መረጃ ደርሶኝ ወም በግልጽ የጠየኳቸው አሉ ቴዲም ደርሶኛል ለአንተ ጋ የደረሰ ምንም መረጃ የለም የምትጠይቀው ተሞ መረጃዎች ካሉ ይሄ መረጃ ደርሶኛል ይሄ መረጃ መልስ መልሱ ብሎ መጠየቁ አግባብ ነው ብዬ ስል እ ለምሳሌ መማር መጣች አሉ ሰዎች መጀመሪያ ግልጽ እንዲሆን በቴሌግራም እንዲጠይቁ አረኩኝ፣ በዋትሳፕ እንዲጠይቁ አረኩኝ። በድምፅ እንዳያችሁት ነው። ፐብሊክ ያለ ጥያቄ ጠየቁ። ጊፍት ስሰበስቡ በኮይን ቤት ውስጥ የሚቀረው አለ፣ ከዛ ለታማሚው የሚገባው አለ። እናንተ ጋር የሚቀረውን ገንዘብ ምን ታደርጋላችሁ? ብለ ስፔሲፊካሊ በኮይን የሚሰበስቡትን እንዲ ያለ ጥያቄ ጠይቃለ። ከሚኪ ጋር የተያዘውን ጥያቄ በዚህ ጊዜ በዚህ ጊዜ እንደዚህ ያደርጋል ብለ ጠይቃለ። ሚኪ መልሳል። አሁን አስቸጋሪ እንድናርገው ሄዳ አሁን ዞሮ ዞሮ አንተ እንደምታስበው ብዙ ሰዎች፣ እርዳታ ላይ የሚሰሩ ሰዎች ልክ በምናስበው መልኩ ቀለል ያለ መረጃ የሚሰጡ ወይም የምታገኝባቸው ብለን እንዳታውቁ ከአንተ በላይ ተጠንቀቀው የሚሄዱ ሰዎች አሉ። ስለዚህ አንድ ሰውን ያሁን ለምሳሌ ከሌቢ ወቅቼ መረጃ አለኝ ካልኩ የግድ መረጃ ያመጣል። ቶ ምንድን ነው የሚሆነው? እኔ እርግጠኛ የሆንኩባቸውን አንዱ ለሶስት መረጃ የማምነውን ሰው ለዛ ነው ቅድም ያለው። ስለዚህ ሁሉም አልነካውም ብሏል ያልኩ ለዛ ነው። እኔ የራሴ ጊዜ አለኝ፣ ሁሌ እምላለሁ፣ የራሴ ጊዜ አለኝ። በዛን ሰዓት ግን ስመጣ እከሌ አልበላም የዛኔ አልነበረም የሚባል መልስ እኔ እሷ ነው ተናግር የሚፈልገው ከዛ በተረፈ ግን ዛሬ ላይ ጨርሰን ከሌንሱ ከሌንሱ አይደለም፣ ምን ጨርስ ከሆነ ጥንቃቄ ገብቶኛል። አሁን ያለህን መረጃ ለምሳሌ በእጅ ያለ ዶክመንት ሊኖር ይችላል። ይሄ ዶክመንት ወይ እርዳታ ከሚሰሩት ወይ ከናርዲ ጋር ሊሆን ይችላል፣ ወይ ከመማር ጋር ወይ ከፊታውራሪ ጋር ሊሆን ይችላል። አሁን ልጠራው የምችለው አይደለም፣ አሁን መግለጽ አችልም። አሁን አልችልም ካልገለጽክ ታዲያ ነገሩ አሁን እኮ በተቻለ መጠን የቻለን ጥረት እያደረግን ነው ካልገለጽክ እንዴት ነው ታዲያ ልናጠራ ምንችለው እኮ እሱን ነው የምልህ እኮ እነዚህ አይነት መረጃዎች እኔ አምኜ ድጋሚ ጥያቄ የማያስነሱ ነገሮች መሆናቸውን ለምሳሌ አንድ ጥያቄ ስታነሳ ሰዎች እንዲህ ተብልሃል ተብሎ እንዲህ ብያለሁ አደለም ሲል እንጨርሳለን አደል አሁን እሱ መረጃ ይሆነ ገብቶሃል መረጃ አደለም ባኬን ፎርዝ ነው እየሆነ ያለው እንትን በልተሃል አልበላህም እንደ መረጃ አይደለም። መረጃ ማለት ይሄ ነው ብዬ ነው ማቅረብ መቻል አለ ነው። እኔ ይህን መረጃ ያለኝ በሚል ሰዓት አመጣለሁ። ለዛ ነው ጊዜ ይፈልጋል። ለዛ ነው ያልተናገርኩት ሀሳቤ ለጊዜው። አሁን አንተም ካልተናገር ሌላውም ካልተናገረ ከዚህ ውጭ የምናደርገው ነገር የለም። አሁን ማንም ቢመጣ ፖሊስም ቢመጣ፣ ለምሳሌ አሁን አንተ ቅድም ተሙ ስትጀምር፣ ሁሉም ጻድቅ ናቸው፣ በቃ በቃ አልሰረቁም ማለት ነው፣ በዚህ ነው የምናልፈው ማለት ነው ስትል እኛ እኔ ከሰማይ በታች ያለ ጥያቄ ማንኛውንም ነገር እናንተ እንኳን መጠየቅ ማትፈልጉት ካለ ለእኔ ላኩልኝ፣ እኔ ጠይቀዋለሁ። ማንም ለምን አይሆንም፣ ግን ግልጽ ካላደረግ ነው። ለምሳሌ በእንትና ጉዳይ ላይ እኔ ጥያቄ ያለኝ የተላከውን ዊልቸር እንደዚህ ሸጠሻል፣ እንደዚህ እንደዚህ እንደዚህ አድርግሃል፣ እንደዚህ የሚል ነገር ኦርጋናይዝድ በሆነ መንገድ ከነማስረጃ ካልመጣ፣ በቃ ጭምጭምታ ነው የሚሆነው ማለት ነው ወይም ደግሞ ሀሜት ነገር ነው የሚሆንብን፣ ማለት ነው። ስለዚህ በደፈናው እርዳታ ሰብሳቢዎችን በቃ እየገረፍናቸው ነው የምንኖረው ማለት ነው። ከዛ አሽሙን የተነጋገር እንሄዳለን። አንደኛው ይመጣል፣ እርዳታ የሚሰበስቡ በሙሉ በእርዳታ ገንዘብ ነው የሚኖሩት ይላል። ከዛ ደግሞ ጠርተን ደግሞ ስንጠይቅ ኦኬ፣ ሚኪ በእርዳታ ገንዘብ ነው የምትኖረው ስራ ምንድነው ብሎ፣ አሁን እንደም ሚኪ ተጠይቋል። በጣም ብዙ ጥያቄዎች ይቅርታ የጠይቀባቸው ጉዳዮች አሉ። ተስፋ ያደርገው ብዙ ጥያቄ ተጠይቋል። እንደም መማር ተጠይቃለች። ሌላ ፍቄ ተጠይቋል። ይኸው እዚያ በርሲት 2000 ዶላር ልኬለት እሱ ያስገባው ስምንት መቶ ሆኖ ተብሏል። አሁን ከዚህ በዘለል ደግሞ በእናንተ በጃቸው ያለውን ዶክመንት ግልጽ እያደረግን እያደረግን መሄድ አለብን የሚል ምክንያቱም ህዝብ እያየ ስለሆነ ማለት ነው። ግን እስካበስለው ድረስ ካልክ ተሞ የጊዜ ጉዳይ ነው። እስካበስለው ካልክ እስኪ በስል እንጠብቃለን። ቴዲ ከዚህ በፊት እንዲህ አይነት ነገሮች ለምሳሌ አምጣ ምናለ ዝም ብለህ ምቀኛ ምናምን ሲባል ነበር የምታስታውስ ከሆነ ለዛ ነው ምን የሆነ መረጃ በስሜትም በምናምን አይደለም ካለ እርግጠኛ ሆኜ ጊዜ የምትመጣበት ጊዜ ካለ ጊዜ ካለ ጊዜም ከፈለግ ትጠይቃለህ። ዋናው ነገር ግን ትላንትና በውሸት የተወነጀ ቤሉም ህዝቡ የሚሰርቁ ሰዎች እንዳሉ ያምናሉ ካሉ፣ ስለዚህ አሁንም ጊዜ የሚፈልግ ሰው ጉዳይ ምንድን ነው መረጃ የሚፈልግ ሰው ይኖራል። ይሄ በዚህ ምንዘቡ አይደለም። ስለእርዳታ ዛሬ ጨርሰን አንወጣም። ነገ የምናወራበት ነገር አለ ሌላ አዲስ ሌባም ሊኖር ይችላል። አላማው የሚሰርቁ ሰዎች እንዲጠፉና የሚረዱ ሰዎች ለምስኪኑ እንዲደርሱ ሌላ ታሪክ። ስለዚህ እዚህ ጋር አሁን ጨርሰን ከነገ ጀምሮ ማናወራ አይነት ታሪክ ስለማይሆን ማለት ነው። በአጭሩ ያንን ነው የምለው። መረጃዎች ጊዜዎች ሲሆኑ እኔ ራሴ እናወራለንም ምን እንደሆኑ ዛኔ ምናወራት እንችላለን። ወደ ፍራውል እንሄዳለን። እንደኔ እንደኔ የመፍትሄ ሀሳብ አለኝ። አሁን ለምሳሌ የሚያስማማ ይሁን አይሁን አላውቅም አሁን እኔ የማነሳቸው ጥያቄዎች አሉ ለህዝብ እኮ የተውኩት እኔ አንድ በአንድ በጠይቃቸው እርግጠኛ ሆኜ ብነግርህ አይመንሱትም። ቀላል ጥያቄ ለምሳሌ እርዳታ የምትሰበስቡ ልጆች ለምንድነው በጋራ አንድ ላይ ሆናችሁ በቅንጅት የማሰበሰቡት ለምንድ ነው በተናጠል የምትሰበስቡት ምክንያቱም በተናጠል ስትሰበስቡ ለብዙ ነገሮች ተጋላጭ ይሆናል ጭምጭምታም ሊሆን ይችላል ለምንም በቃ አላማው የተቸገሩትን መርዳት ከሆነ ለምንድን ነው ሰብሰብ በማትሉት? አምስት ስድስት ሰባት ስምንት እየሆናችሁ። ሁለተኛ በግልጽ ምንም እኮ ከጀርባ ማውራት አያስፈልገውም። ከእርዳታው ውጪ መደበኛ ስራቸው ምንድን ነው? ምን መሰሩት? እኔ ስራ ይሄ ነው፣ የገቢ ምንጭ ይሄ ነው። ኦኬ፣ መኪና አለ። መኪና ካለ ስራዬ ነው በምትለው ኢንከም የምትነዳውን መኪና ልትነዳ ትችላለን። ያን መደበ በቃ ያስፈልገውም እኮ ከጀርባ የሚወራውን ነገር ፊትለፊት ታመጣለ። ከዛ ሰውየው የሚናገረውን መስማት ነው። ሰውየው የሚናገረውን ሰምተን ካልተዋጠልን አንገለውም ወይ እንትን አለው። ቀጣዩ ደግሞ የሌላ ሰው ሊሆን ይችላል። ሌላኛው ተሰደብን፣ ተዘለፍን፣ ራሳችንን ሰውተን እንደ ሻማ ቀልጠን ከሰውነት ተራወጥተን መልበስ አልቻንም፣ ማጌጥ አልቻንም። አጭር ጥያቄ ለምን አታቆሙትም? ሰላሜ ይበልጣል። ቤተሰብን የሚያደፈርስ ሆነ ፖለቲካ ማወያየው በነገር ላይ በፍላጎቴ ስለሆነ ነው ስለመወደው ነው። በቃ ኢንተረስቴ ነው። ከልጅነት የጀምሮ በቃ ያደግኩበት ነው። በቃ ሚዲያ ላይ ያደግኩት በቃ ስለመወደው ነው። እናተን እንዲህ አርጋት እያሉ ቢሉ አንድም ቀን ስድብ ነው ብዬ አይቻልም። ያ የኔ ቤት ሰዎች ያውቃሉ። ስድብክኝ፣ ካብከኝ አይዶን ኬር። በቃ ስድባቻቸውን ራሱ ስቤሴር መሰመስ ምናምን ነው ላይ የምችለው እንትኔ ነው። በቃ በጣም ወድጄው ደስ ብሎኝ ነው ወይ ቴሌግራም ላይ ጽፌ ምናምን። ስለዚህ እንደዛ ከሆነብኝ ኦኬ፣ እናንተ ደግሞ በዚህ ደረጃ እያስጨነቃችሁ ከሆነ በዚህ ደረጃ መከራ የበላችሁ እኮ ነው። በዚህ ደረጃ በቃ እንደው ከሰው ሁሉ እያገልላችሁ ስድብ እና ዛቻ ደረጃ ላይ ምንም እንደ የረባ ነገር ከሆነባችሁ እንደም የአንዳንዶቻችሁ ያላችሁን ሁሉ እየሰጣችሁ እንደሆነ እየተናገራችሁ ነው። በዚህ ደረጃ ለምትንከራትታላችሁ፣ ለዚህ ለሚሰድባችሁ ህዝብ፣ ለዚህ ለማያመሰግን ህዝብ እንደ ሻማ መቀልጡት ይህ መመለስ አለባችሁ። ከዚ በኋላ ለህዝብ መተው ነው። ለአድማች ተመልካች መተው ነው። ወገን የሚለውንም ጨምርበት። እዛለ ቴዲ ጋ የምጋራው ሀሳብ አለ። እኔ አሁን ካለው ጋር እግዚአብሔር ምስክሬ ነው የምልህ፣ እኔ በአናቱ ይተከላል። እውነቴን ነው የምልህ፣ እየተሰደብኩ የምደግፈው ነገር አይኖርም። መቼ እየተሞለች